የኢትዮጵያ መንግስት በአፋጣኝ ምላሽ መስጠት ይገባዋል። የኢትዮጵያ ዶክተሮች እንደዛቱት አደረጉት። ይህ ጉዳይ እጅግ ያመረረ ይመስላል። የቀይ ባህር ደህንነት አደጋ ላይ ነው። የአፍሪካ ቀንድ ሀገሮችን የሚያጋጨው የቀይ ባህር ጉዳይ በየዕለቱ አዳዲስ ክስተቶችን ያስደምጣል። ዛሬም በቀይ ባህር ላይ ከፍተኛ አደጋ መጋለጡ ነው የተነገረው። ይህንንና ሌሎች መረጃዎችን በዝርዝር መረጃችን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ዓለም የምትገኘው የዴ ታርጌት ኒውስ ቤተሰቦቻችን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 ፖርት ሱዳን ላይ የተፈጸመው ጥቃት የቀይ ባህርን ደህንነት አደጋ ላይ ይጥላል ተባለ። የሱዳን ውጭ ጉዳይ ሚኒስተር በቅርቡ በምስራቅ ፖርት ሱዳን ከተማ በሰው አልባ አውሮፕላኖች ላይ የተፈጸመውን ጥቃት የቀይ ባህርን ደህንነት አደጋ ላይ የሚጥል መሆኑን የገለጸ ሲሆን የተባበሩት አረብ ኤምሬት የፓራሚሊታሪ ፈጣን ድጋፍ ሰጪ ኃይሎችን ትደግፋለች ሲሉም የተለመደውን ክስም አቅርበዋል። ፖርት ሱዳን በባህር ወደቧ፣ በአውሮፕላን ማረፊያው፣ በነዳጅ ዲፖዎች፣ በኃይል ማመንጫ ጣቢያ፣ በዲፕሎማቶች በሚያርፉ ፉባቸው ሆቴሎች እና በወታደራዊ ካምፖች ላይ ያነጣጠረ የሰው አልባ አውሮፕላኖችን ጥቃት ኢላማ መሆኗን ሚኒስተሩ አስታውቋል። ሚኒስተሩ ባወጣው መግለጫ እነዚህ ጥቃቶችም የክልላዊ ደህንነት እና በቀይ ባህር የመርከብ ደህንነት አደጋ ላይ ይጥላሉ ሲሎም የአርኤስኤፍን ክልላዊ ስፖንሰር ላይ ውጤታማ እርምጃዎችን እንዲወስዱም ጠይቋል። ሚኒስተሩ ስፖንሰር አድራጊውን በተዘዋዋሪ የተባበሩት አረብ ኤሚሬትስ በአርኤስኤፍ ለፖርት ሱዳን ጥቃት ስልሳ የሰው አልባ አውሮፕላኖችና የጦር መሳሪያዎችም በማቅረብና ቅጥረኛ ወታደሮችን በማምጣትም ሰዋል። በአውሮፕላኖችም እንዲንቀሳቀሱና እንዲዋጉ አድርጓል ሲልም ከሰዋል። በተናጠል የዩናይትድ ኪንግደም የባህር ንግድ ኦፕሬሽን አርብ ዕለትም በፖርት ሱዳን አቅራቢያ ካሉ መርከቦች የጂፒኤስ ጣልቃ ገብነት የአሰሳ ስርዓቶች ላይ ማስታወቂያ እንደደረሰውም ዘግቧል። ጥቃቶቹ ከተባበሩት መንግስታት ድርጅት ተመድ፣ ከአፍሪካ ህብረት ዩ፣ ከሳውዲ አረቢያ፣ ከአሜሪካ፣ ከአውሮፓ ህብረትና ና ከግብጽ ጨምሮ ሰፊ አለም አቀፍ ዝግቦችን አስከትሏል። የውጭ ጉዳይ ሚኒስትር በሲቪል መሰረ ሰንሰለት ልማቶች በአውሮፕላን ማረፊያዎችና ወደቦች ላይ ያነጣጠረ ውጫዊ ጥቃት ያለውን ወግዘትም አምኗል። ከሱ ሱዳን ከተባበሩት አረብ ኤምሬት ጋር ያላትን ዲፕሎማሲያዊ ግንኙነት ካቋረጠች በኋላ በአርኤስኤፍ የጦር መሳሪያ አቅርባለችን በሚል አጥቂ ሀገር በማለትም ፈርጇል። የደሞዝ ና የጥቅማ ጥቅም ጥያቄም በማንሳት ለመንግስት የ30 ቀናት የቅድመ ማስጠንቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸው ተነገረ። ባለሙያዎቹ ከጥቂት የተመረጡ የህክምና ክፍሎች ውጭ ያሉ ክፍሎች ከግንቦት አምስት ቀን 2017 ዓ ም ጀምሮ ስራ ማቆማቸውንም ገልጸዋል። የመረጃ ምንጫችን ያነጋገራቸው አምስት በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎችም ከድንገተኛ ከማዋለጃ ከጽኑማ እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎችም አገልግሎቶችን ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሬንሲቭ የሆኑ የሀገሪቱ ትልልቅ የሚባሉ ሆስፒታሎችም ስራ ማቆማቸውን የንቅናቄው አስተባባሪዎችም የገለጹ ሲሆን ከሰባ በመቶ በላይ የሚሆኑት ስራ አቁመዋልም ብለዋል። ለአብነት ሚያል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሀዋሳ ሆስፒታሎችም የከፊል አድማው ከተመታባቸው የጤና ተቋማት መካከል የሚጠቀሱ ናቸውም ብለዋል ተብሏል። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎችም መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውንም ገልጸዋል። ስጋት የሌለባቸውን ቦታዎች አሊያም ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ አርባ በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሀዋሳ ዩኒቨርሲቲ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም እርሳቸውን ጨምሮ አብዛኛዎቹ ባለሙያዎችም አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጪ ያለ አገልግሎት ሙሉ ለሙሉ ዝግ ነውም ብለዋል። ተመላላሽ ህክምና፣ ተኝቶ ህክምና፣ ድንገተኛ ያልሆነ ቀዶ ህክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጪ ያሉ ሰራተኞች ወደ ስራ ለመግባታቸውንም ተናግረዋል። ይህን ያረጋገጡትና ስማቸው እንዳይጠቀስ የጠየቁት አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሐኪሞችን መቶ በመቶ በሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቅ ሆስፒታል የጥበበ ግዮን ሆስፒታል ባለሙያዎችም አድማ መምታታቸውን የተናገሩት አንድ ባለሙያ የሚሆነው የጤና ባለሙያዎችም አድማ ላይ ናቸውም ብለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል ከዚህ በላይ ምንም ማድረግ የማንችልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉም ባለሙያው ለአድማው ተገቢነት ምክንያትም አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው መብራሪያ የሰጡት አንድ የጤና ባለሙያ ንቅናቄ አስተባባሪ የከፊል ስራ ማቆም አድማው በአቀድነው ልክ እየሄደ ነውም ብለዋል። የሐዋሳ ዩኒቨርሲቲ ማስተማሪያ ሆስፒታል ኦሮሚያ ክልልን ጨምሮ ለደቡባዊ የኢትዮጵያ ክፍሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎች ይጉላላሉ፣ ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የስራ ኃላፊ ተጽዕኖውን ከወዲሁም ገልጸዋል። ባለሙያዎችም በበኩላቸው ይህ እንዳይሆን ማስጠንቂያ መስጠታቸውን በመግለጽም ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑም አስምረዋል። እየተራባችሁ ከሰው በታችሁ ናችሁ፣ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንሰቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠር የህክምና ጦትም ባለሙያው ከደሙ ንጹህ ነው ሲሉም ተጠያቂው መንግስት ነው ብለዋል። ሌላው ባለሙያም በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን የሆነው ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው በማለትም ተናግረዋል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎችም የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግረዋል። 11 ተመራቂ ዶክተሮችም ደሞዛቸው ታገዷል፣ ወደ ስድስት የሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቂያ ተሰጥቷል ሲሉም ምላሽ ከመስጠት ይልቅ ጫናዎች እየደረሱ የጥቁር አንበሳ ሆስፒታል ሐኪምም አስረድተዋል። የንቅናቄ አስተባባሪ መጋቢት አስር ቀን ለታቀደው ሙሉ የስራ ማቆም አድማ ድረስም መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸውም ገልጿል። ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበም ተናግረዋል። የመረጃ ምንጫችን ያነጋገራቸው አንድ የሆስፒታሉ የስራ ኃላፊ ግን በሚቀጥሉት ቀናትም የፌዴራል የስራ ኃላፊዎችም ከባለሙያዎች ጋር ሊመክሩ እንደሚችሉም ጠቁመዋል። በተለያዩ የአገሪቱ ክፍሎች ውስጥም የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የስራ ማቆም አድማ ምክንያት ተቋማቱ ወደ ስራ ገበታቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎችም እየወጡ ነው። ይህ ከፊል የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹም ተናግረዋል። ካለፈው ሳምንት ማብቂያ ጀምሮም በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮችም በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትም በዋስ መለቀቃቸውም ተዘግቧል። ዓለም አቀፍ የሰብአዊ መብት ተከራካሪ የሆነው አምነስቲ በእስር ላይ የሚገኘው የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪ አቅርቧል። ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስተሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑንም አክለዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኛ ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን